ጤናይስ ይስጥልኝ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የእለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ አርዕስተ ዜናዎቹን ነግራችኋለን። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ የኮሪደር ልማት ሊያጣጥሉ የሚሞክሩ ሀገራትን ስራችንን እኛ ተውልን ሲሉ አሳሰቡ። ጠቅላይ ሚኒስትር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በርካታ ከተሞች እያካሄደ ያለ የኮሪደር ልማት ፕሮጀክት ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖች ተቹ። በየናንተን ስራ ስሩ፣ ይህ ለእኛ ተውልን ሲሉም አሳስበዋል። በዚህም ጉዳይ ዜና ትንታኔያችን አካቷል፣ ቆይተው የሚሰሙት ይሆናል። ጠቅላይ ሚኒስትር አብይ አህመድ የኦጋደን ፈሳሽ የተፈጥሮ ጋዝ ፕሮጀክት የመጀመሪያ ዙር ምርቃት ላይ የተናገሩት የትራንስፖርት ዋጋ አምሳ በመቶ ይቀንሳል ሲሉም ተናግረዋል። በዚህም ጉዳይ በዜና ትንታኔያችን በጥንቅር የምንመለከተው ይሆናል። ለምሳሌ አዲስ አበባ የሚገነቡ አስራ አምስት ሰማይ ጠቀስ ህንፃዎች በዝርዝር ይዘን የምንቀርብ ይሆናል። ግሬት ኦፍ አፍሪካ ይፋ ባደረገው መረጃ የፋይናንስ ተቋማት ከፍተኛ ድርሻ ይዛሉ ብለዋል። አሁን ያለው ትልቁ የኢትዮጵያ ንግድ ህንፃ 48 ወለሎች የያዙ መሆኑን ተጠቁሟል። በአዲስ አበባ ከአስራ አምስት በላይ እጅግ ታላላቅ ፎቆች ሊገነቡ መሆኑን ዝርዝር አውጥቷል። የዚህም ዝርዝር በሰፊው ይዘን የምንቀርበው ይሆናል። ወራት በኋላ አዲሱ ተሽከርካሪ ሰሌዳ የመቀየር ስራ ይጀምራል ተባለ። የትራንስፖርትና ሎጂስቲክስ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ ተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወር በኋላ እንደሚጀምር በሚኒስትር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ተናግረዋል። የዚህም የዜና ትንታኔያችን አካቶታል። በሱዳን ያለው የወቅቱ የጸጥታ ሁኔታ በዝርዝር የምናሳያችሁ ይሆናል። የዩክሬን ወታደሮች በሱዳን ጀኔራል አርብሮሃን በርካታ ዩክሬን ቅጥረኛ ወታደሮችን መደምሰሳቸው አስታውቋል። በዚህም የዜና ትንታኔዎችን አካትሏል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ ዕለቱ አጭር ዜና ስናልፍ ራሱን የትግራይ የሰላም ኃይል ወይም ቲፒኤፍ ብሎ የሚጠራውና ነፃ መሬት ላይ የሰፈረው ወታደራ ኃይል ሌሊቱን መቀሌን ጨምሮ በክልል አንዳንድ ከተሞች ስሙን በየግድግዳው ላይ ተጽፎ በመገኘቱ የሕዝባዊ ወያኔ ሐርነት ትግራይ ሰዎች የቤት ለቤት አሰሳ መጀመራቸው ተነግረዋል። በዚህም በርካታ ወጣቶች በጥርጣሬ ተይዘው መታሰራቸው የደረሰው መረጃ ያመለክታል። ህወሀት ከሰሞኑ ታጣቂ ኃይሉን ወደ ጎንደር እያስጠጋ ሲሆን፣ ቲፒኤፍ ከፍተኛ ስጋት እንደፈጠረበት እየተነገረም ተገይተዋል። ሁለት ወር በኋላ አዲሱ ተሽከርካሪ ሰሌዳ የመቀየር ስራ ይጀመራል ተባለ። የትራንስፖርትና ሎጂስቲክ ሚኒስቴር ባወጣው ተሽከርካሪ ሰሌዳ ለውጥ መመሪያ መሰረት አዲሱ የተሽከርካሪ ሰሌዳ መቀየር ስራ ከሁለት ወር በኋላ እንደሚጀምር ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ አቶ አሰፋ አዲስ ተናግረዋል። አማካሪው ባደረጉት ንግግር በኢትዮጵያ ተሽከርካሪ የመለያ ቁጥር ሰሌዳ አይነቶችና ምልክቶች የመወሰኛና አገልግሎት አሰጣጥ መመሪያ ሆኖ መጽደቁን አስታውቀዋል። በዚህም በኢትዮጵያ የተሽከርካሪዎች መለያ ቁጥር ለዳይን እና ምልክት መወሰኝ አገልግሎት አሰጣጥ መሪያ መመሪያ መሰረት በአሁኑ በስራ ላይ ያሉ ተሽከርካሪ ሰሌዳዎች የሚቀመጠ የተለያዩ የክልሎችና ከተማ አስተዳደር መለያ ተመሳሳይ መለያ እንዲኖራቸው ያስገድዳል። በዚህም መሰረት በሀገሪቱ የሚመዘገቡ ሁሉም ተሽከርካሪ የሚለጥፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፋዊ ስምምነት መሰረት የተሰጣት ሀገራዊ ልዩ ምልክት ኢቲና ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘው እንደሚኖሩ ይደረጋል።

የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በርካታ ከተሞች እያካሄደ ያለ የኮሪደር ልማት ፕሮጀክት ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖች ተቹ አብይ እናንተን ስራ ስሩ ይህ ለእኛ ተውልን ሲሉም አሳስበዋል ይህን የተናገሩት በሶማሌ ክልል መዲና ጭጅጋ ከተማ በቪዲዮ ባስተላለፉ መልእክት ላይ የኮሪደር ልማት ለማጣጣል የሚሞክሩ ያሏቸውን ሀገራትና ቡድኖች ማንነት ግን አልጠቀሱም ጠቅላይ ሚኒስትር አብይ አህመድ ይህን የተናገሩት የአሜሪካ መንግስት በኮሪደር ልማት ፕሮጀክት

መፈናቀላቸውን የሚገልጸው ሪፖርቱ ከወጣ ከቀናት በኋላ ነው። የኢትዮጵያ ኢንቨስትመንት አመችነት ሁኔታ የሚዳስስ በአሜሪካ የውጭ ጉዳይ መስሪያ ቤት የተዘጋጀው ሪፖርት የኮሪደር ልማት ከንብረት መብቶ የጥበቃ አንጻር ስጋት መውደቁን አመላክቷል። አዲስ አበባን ጨምሮ ቢያንስ በአርባ ከተሞ እየተካሄደ ባለው በዚህ ፕሮጀክት ምክንያት በውጭ ዜጎች ባልተቤትነት የተያዙ ቤቶችና ንግዶች ጠመንጃ ተደቅኖ ጭምር እንዲፈናቀሉ መደረጉን ይገልጽ ነበር። ከይዞታቸው ያልተነሱ የንግድ ስፍራዎች ደግሞ ፊት ለፊት ባለው መንገዶች መፍረስ ከራስ የተነሳ ስራቸው የማይችልና ደረጃ ላይ እንዲደርስና ከስራ እንዲወጡ እየተገደዱ ነው ሲል ያስረዳል። ከዚሁም ጋር ተያይዞ ጠቅላይ ሚኒስትር አብይ አህመድ የኦጋዴን ፈሳሽ የተፈጥሮ ጋዝን ፕሮጀክት የመጀመሪያ ዙር ምርቃት የተናገሩት ላይ ይዘንም አንዳንድ አስተያየቶች ይዘን ቀርበናል። የትራንስፖርት ዋጋ 50 በመቶ ይቀንሳልም ሲሉ ተደምጠዋል። በዚህ አመት ቢበዛ አንድ አመት ጊዜ ውስጥ 2000 የሚጠጉ ከአዲስ አበባ ከተማና ወደ ክልል የሚሄዱ ባሶች አሁን ከሚጠቀሙበት ነዳጅ ወደ ጋዝ እንቀይራለን። ከዚህ 2000 መኪኖች ሲቀየሩ የትራንስፖርት ዋጋ ቢበዛ ቢያንስ አሁን ካለው አምሳ በመቶ የሚቀንስ እንደሚሆን ተናግረዋል። ትላልቅ መኪና ወይም ትራክት ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ትናንሽ መኪኖች ከኤሌክትሪክ መኪና ውጭ ማስገባት ታግዶ እንዲቆይ ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክተር ወደ ኢትዮጵያ ማስገባት የተከለከለ ነው አሉ። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ትራክተር የሚያስገባ ከሆነ ከቀረጽ ነፃ፣ ዱቲ ፍሪ ጨምሮ አስተማማኝ ድጋፍ ይደረግላቸዋል ብለዋል። ግሬት ኦፍ አፍሪካ ይፋ ባደረገው መረጃ የፋይናንስ ተቋማት ከፍተኛ ድርሻ ይዛለም ሲሉ አብራርተዋል። አሁን ካሉት ትልቁ የኢትዮጵያ ንግድ ባንክ አርባ ስምንት ወለሎች የያዙ መሆኑ ተጠቁሟል። በመሆኑም በአዲስ አበባ የሚገነቡ 15 ሰማይ ጠቀስ ህንጻዎች ዝርዝርም ይዞ ቀርበዋል። በዚህም አዋሽ ባንክ ዋና መስሪያ ቤቱ 80 ፎቅ የሚይዝ ሲሆን ኢትዮጵያ ኤሌክትሪክ አገልግሎት ስልሳ አምስት ፎቅ እንዲሁም ኦሮሚያ ህብረት ስራ ባንክ ስልሳ አምስት ፎቅ፣ ቱሪዝም ሚኒስተር የሚያስገነባው መሰብ ታወር ሰባ ፎቅ ይይዘዋሉ። አቢሲኒያ ባንክ ዋና መስሪያ ቤቱ ስልሳ ፎቅ እና ኢትዮጵያ መምህራን ማህበር ዋና መስሪያ ቤት 65 ፎቅ፣ ግሎባል ባንክ ዋና መስሪያ ቤቱ ሀምሳ ፎቅ እና አሚራል ሪል ስቴት ፕሮጀክት 46 ፎቅ፣ ሴንትራል ፕላዛ 45 ፎቅ እና ፓልም ሪል ስቴት 45 ፎቅ፣ ኦሮሚያ ኢንሹራንስ ኩባንያ 40 ፎቅ፣ አባይ ባንክ 35 ፎቅ፣ እናት ባንክ ዋና መስሪያ ቤቱ 35 ፎቅ እና ብርሃን ባንክ ዋና መስሪያ ቤቱ 35 ፎቅ፣ አዋሽ ኢንሹራንስ ኩባንያ ዋና መስሪያ ቤቱ 25 ፎቅ አካተዋል። በዚህም በአዲስ አበባ እየተገነቡ የፋይናንስ ዘርፉን ከፍተኛ ሚና ያላቸው በአዲስ አበባ ታላላቅ ህንፃዎች ናቸው። ወደፊትም የሚ ገነቡም እንዳለ ተመላክቷል። ያለው የወቅቱ የጸጥታ ሁኔታ በቀይም ምልክት በካርታው ላይ የሚታየው በጀኔራል አብዱል ፈታል ብርሃን የጦር ኃይሎችና አጋሮች ቡድኖች በቁጥጥር ስር ያለ አካባቢ ነው። በሰማያዊ የሚገኘው በካርታው ላይ በመሐመድ ሐምዳን ዳገሎ ፈጣን ድጋፍ ሰጭ ኃይሎችና አጋሮች ቡድኖች ቁጥጥር ስር ያለ አካባቢ ስለመሆኑ ያሳያል። በቢጫ ደግሞ ሌሎች የታጠቁ ሜኔሻ ያሉበት አካባቢ ነው። ከኢትዮጵያ ጸጥታና ደህንነት አንጻር ኢትዮጵያ የትኛው ቡድን ላይ ይብለጥ ትኩረት ሰታ መከታተል እንዳለባት ጸጥታ የሚመቸው አካል ትቸዋለሁ። የሱዳን የወቅቱ የሱዳን መንግስት እኔ የሚለው በአልቡርሃን የሚመራው መንግስት መቀመጫውን ፖርት ሱዳን ያደረገ ሲሆን እኛንን የሱዳን ህዝብ መንግስት የሚለው ኃይሎች እና በሄሚቲ የሚመራው መንግስት ደግሞ መቀመጫው ኒያላ ከተማ አድርጓል። በዚህም ጉዳይ የሱዳን ሁኔታ ከእለት ወደ ታሳሳቢ ሆነዋል። በዚህም ጉዳይ በተያያዘ የዩክሬን ወታደሮች በሱዳን ተገኝተዋል። ጀኔራል አልቡርሃን በርካታ የዩክሬን ቅጥረኞች ወታደሮች መደምሰሳቸውን አስታውቀው በሌተናር ጀኔራል አብዱልፈታ አል ቡርሃን የሚመራ የሱዳን ጦር ኃይል በዋጣው መግለጫ በዳርፎም ግዛት እየተካሄደ ባለው ጦርነት ከፍተኛ ቁጥር ያላቸው ውጭ ሀገር ቅጥረኛ ወታደሮች መገደላቸውን ገልጸዋል። እነዚህም ውስጥ የዩክሬን ወታደር እንደሚገኙበት አስረድተዋል። እንደ መግለጫው የጦር ኃይሉ ስድስተኛ ክፍለ ጦር አልፋሽን ውስጥ የሚገኙ አልካርማ የተሰኘው አደባቢ ላይ ባከናወነው ልዩ ዘመቻ ፈጥኖ ደራሽ ኃይሉ ላይ ከፍተኛ ኪሳራ ደርሰዋል። በዚህም ለፈጥኖ ደራሽ ኃይሉ ተሰልፈው ሲዋጉ የነበረው የውጭ ሀገር ወታደሮ የኪሳራ አካል መሆናቸውን አስታውቋል። እንደ መግለጫው ከተገ ደሉት ውስጥ የዩክሬንና የኮሎምቢያ ዜግነት ያላቸው ቅጥረኛ ይገኙበታል። በመግለጫው እነዚህ ቅጥረኛ ወታደሮች የድሮን ኦፕሬተርና ስናይፐር ተኳሽ መሆናቸው ሲሰሩ የነበሩ መሆናቸውን